ሀረግ ሊዲያን በመጥበሻ ግንባሯን ብላ ደፋቻት። ሀረግ ራሷን እንደፈለጉ ቢያደርጓት ትችላለች፣ በቤተሰቦቿ ከመጡባት ግን በፍጹም አትደራደርም። ሊዲያ በተደጋጋሚ ምን አባሽ እያለኝ ስትሰርባት፣ እኔን እንደፈለግሽ አድርጊኝ፣ ነገር ግን አባቴን እንድትናገርብኝ አልፈልግም አለቻት። ሊዲያም ደገመችው፣ ምን አባሽ ልታመጪ ሄጅና ከሞት ቆስቅሹ አለቻት። ሀረግ ደግሞ ክችን እንጀራ እየጋገረች ነበረ። ሊዲያን በመጥበሻ ግንባሯን ብላ ደፋቻት። ያሳዝናል። ሊዲያ በጣም መጥፎ ሰው ናት። እንግዲህ የሀረግ እናት ደግሞ በጣም ታመዋል። ሰውነቴ ደበዘዘብኝ፣ በቃ ደንዝ ጃለሁ ልሞት ነው መሰለኝ ለልጄ እውነቱን ነግሬያ ልሞት አሉት ዶክተርን። ዶክተር ደግሞ እሱማ በፍጹም አይሆንም አላቸው። የልጄን ደስታ ሳላይ ልሞት ነው ለእኔ ብላ እንዳዘነች ያሉ ማልቀስ ጀመሩ። እንግዲህ ክሮቤል የሀረግ ወንድም ደግሞ የሊዲያ እቃ አመላላሽ ነው ከየትኛውም ቦታ እናም አሁን ከዘበነ ጋር ሊዲያ እንደፈለገች ትሆናለች። ዶክተርን አስወግዳ የሱ መሆን ትፈልጋለች። እናም ዘበነ ደግሞ ሊዲያ አናዳው ስለነበረ ሀረግ ጋር ደውሎ ወተሺ እንዳገኘች ፈልጋለሁ አላት። ለምን ስትለው ስለ ሌቦቹ ብዙ ነገር አግኝቻለሁ አላት። ምንድን ነው እሱ? ወጥቼ መምጣት አልፈልግም ምንም መስማት አልፈልግም ስትለው ግዴታ ማየት መምጣት አለብሽ አላት። ከዛም ወደፊትም እየተገናኙ ያለውን ነገር ማውራት እንዳለባቸው ዘበነ ነገራት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላማቸው ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በአዲስ ነገር መጥቻለሁ ማለት ነው። ሚስጥር ቀጣይ ፓርት ይዘመተናል እንግዲህ ሚስጥር ሀረግ በጣም አሟት በህመማ ደግሞ ሊዲያ የተሳለቀችባት ትገኛለች። እናም ሀረግ ተንበርክካ ነበረ። እናም አንቺ መንገደኛ ነሽ፣ ግን አንድ ምክር እንድምከርሽ እህበኝ አለቻት ሊዲያ ሀረግን። ሀረግ ደግሞ ምንም መስማት አልፈልግም በፍጹም አለቻት። ወርቅሽ አልኮ ዝም ብለሽ ሞቼ አለቻት። አልወደኩም ገፍትረው የሚጥሉ ሰዎች ቢበዙም ከገፈተሩኝ እና ከወደኩበት የምነሳ ጠንካራ ሴት ነኝ፣ አለች ሀረግ። ውይ አንድ ምክር ለምገርሽ አለቻት። በፍጹም አልፈለግም አለች። እልቅስ ተሞት ተወደቅሽ ቆይተሻል። እናም እነሳለው እያሽ ከምት ደክሜ በጣም ደክሞሻል። ዝም ብለሽ ረፍት ታድርጊ ሞቼ፣ አለቻት። በፍጹም አለች። ከዛም ሊዲያ ይችሌ ከዚህ ብላጩች ከዛ፣ እኔ እኮ ማንንም አስፈቅጄ የማደርግ ሰው አይደለሁም። የምፈልገውን ነገር በራሴ የማደርግ ሴት ነኝ አለች ሊዲያ። ሀረግም አቃተትና ወደዛ ወደቀች። ሊዲያ ደግሞ ትሳለቀባት ጀመር፣ ትስቅባታለች። ሀረግ በጣም ተናደደች። ሊዲያ ሀረግዬ፣ የኔ ቆንጆ በይ አሁን አንቺ በቃ ምንም መስራት አትቼ ብላ ጸጉሯን ነካቻት። መልዝም ብለሽ ብቻ ሙቼ አለቻት። ከዛም አትንኬ ብላ ገፈተረቻት። ማዘር ደሞ እክላሰውቁ ተኝተው ከዶክተር ጋር ነበሩ። ዶክተር አሉት። አቤት ድኛ አለው እኮ እግሬ እንደፈለኩ እየተራመድኩ ነው አሉት። ዋው መዳነው ነው የሚፈለገው ደስ ይላል አላቸው። ማለት የምፈልገው ነገር ገብተሃል? አሉት ድኛለሁኝ፣ ተሽሎኛል ማለት ነው ይመስለኛል አለ። አይደለም አልገባም አሉት። ማለት እሺ እንደፈለግኩ መራመድ አለብኝ መሄድ አለብኝ አሉት። እንዴ በፍጹም የማይሆን ነገር ነው በፍጹም ማዘር ወይስ እኔም ማላውቀው የተፈጠረ ነገር አለ አላቸው። እኔ ኮ እንደናንተ መተወንና ማስመሰል አልችልም አሉት። ምን አስመሳይ ናችሁ እያላችሁ እያሉኝ ነው? ማሰር በማለት በጣም ተናደደ። ዶክተርዬ እኔ በቃኝ፣ መቀመጥ አልችልም። እኔ አስቸጋሪ ወይም ግዴታ ነገር ካልገጠመኝ እቤት ውስጥ መቀመጥ አልወድም በተፈጥሮዬ አህሉት እና እያስመሰልን አሉኝ እኮ ትወና ማለት እና እንደእናንተ እያስመሰልን መኖር አልችልም ማለት አስመሳይ ነህ እያልኩኝ ነው አላቸው። በፍጹም ዶክተርዬ፣ አልረዳይ ስትል ነው በቃ ይቅርታ አሉና ካልጋው ላይ ወርደው እግራቸውን መሬት ላይ መጠብጠብ ጀመሩ። ከዛም ልጅን ደስታዋን ሳላይ በቃ ይህን ደስታዋን መንፈግ አልፈልግም፣ እኔ ተሽሎኛል። የኔን መንቀሳቀስ ህመም ተሽሎኝ ማየት ደግሞ ልጅን ያስደስታታል። ስለዚህ ለእሷ ብዬ ነው ይህን እዚህ አልጋ ላይ ተደብቄ ልጅ እንዴት ትደሰታለች? እናቴን አሞኛል አሟታሉ እያለ እየተሰቃየችብኝ ነው አሉት። ቢሆንም ማዘር አለና አረጋግቷቸው ሳሎን ሄዶ ቁጭ አለ። ከዛም ሀረግ ፊቱ ትመጣበታለች። መነሻዬ ፍጻሜ፣ የማይታወቅ መድረሻዬ ምን ላይ እንደሆነ የማይታወቅ ብቻ ልቤ የሆነ ነገር ይሰማኛል። የሆነ ነገር ይፈልጋል። እሱ ምንድን ነው አላቅም። በልቼ ጠጥቼ ሆደን ሞላለሁ፣ ግን እርካታ አይለኝም። ልቤ የሆነ ነገር ያስፈልገዋል። ከንፈር የማይጋርደው ፈገግታ አለ ሀረግን ሲያያት። ሀረግ ደግሞ ለዶክተር በጣም ትንከባከባዋለች። እናም ዶክተር ሳሎን ቁጭ ብሎ ነበረ ታኝቶ ገደም ብሏል። እንዴ አልተኛሹም እንዴ አላት። አንተ ሳትተኛ እንዴት ልብ ረፍት አርጎ እተኛለሁ አለችው። ከኔ መተኛት ጋር እንዴት ያገናኘዋል ያንቺ መተኛት አላት። አንተ ሳትተኛ እንቅልፍ አስደኝም አለችው። እሺ በቃ ተኝ አላት። እርሽ ብላ እሷም ወደ ክላሷ ሄደች። ደግሞ እንግዲህ ዶክተርን እና ማዘር የሚያወሩትን አዳምጣ፣ እሰይ ገና ትጨልላለህ፣ በዛም ለእኔ ስራ ታቀልልኛለህ አለች። አይገርምም። ከዛም ለማዳመጥ ስትሞክር ዶክተር በሳንቀው ቀዳዳ ስላያት መለስ አረገው በሩን። ከዛም ተመልሳ ሄደች። ዶክተር ከእሷ ጋር ከማዘር ጋር ወጥቶ ክላሱ ሂዶ ልብሶቹንና እንዲሁም ደግሞ የስራ ዶክሜንቶቹን ፖርሳውን፣ ሲይዝ ይህን የፍቅር ብላ ሊዲያ ከኋላ አቀፈችው። ከዛ እሱም በጣም ስለሚወዳት የምርሽን ነው ሊድ አላት። ምኑ እኔ እኮ በጣም አፈቅርሃለሁ አለችው። እውነት ነው አላት። ከልብሽ ነው? አዎ ከልቤ ነው። ትናፍቀኛለህ ውለህ እስከምትመጣ። የእውነቴን ነው የምልህ አለችው። ዋው ከሆነ ደስ ይላል የኔ ቆንጆ አላት። እሺ መቼ ነው የራስን ህይወት የምትኖረው? መቼ ነው እረፍት የምታደርገው አለችው። በእርግጥ የእረፍት ሰዓቴ ነው፣ በእረፍት ሰዓቴ የአንድ ሰው ነፍስ አዳንኮ ማለት ደግሞ ለኔ ትልቅ እረፍቴ ነው። እናም ስለዚህ መሄድ አለብኝ አላት። መቼ ነው ለእኔ ጊዜ የምትሰጠኝ? መቼ ነው የራስን ህይወት የምትኖረው? አለችው የኔ ሂለና እየተቸገሩን ሰዎች መርዳት ስችል እውነትም ኑር ያለሁ ማለት ነው አላት። ከዛም እሺ አንድ ውለታ ትውልልኝ እኔ እኳ አፈቅራለሁ አለችው። ምንድን ነው እሱ አላት። ግን ታካሚዎቹ ሲፈልጉ ነዋ የሚረዱት አለችው። ማለት አላት። አይፈልጉም አለችው። ማዘርና እሱ ሲጨቃጨቁ ነበር እናም እነዚህን ሰዎች ለምን አትተዋቸውም? ለምን ከዚህ ቤት ምንቅር አድርገ አታስወጣቸውም? የራሳችንን ህይወት አንኖርም። እነሱ ደግሞ አይፈልጉም። በቃ የራሳቸውን ህይወት እንዲኖሩ ፍቀድላቸው፣ ተዋቸው፣ አስወጣቸው አለችው ሊዲያ። እሱ በፍጹም አይሆንም። አሁን ፍቅር ፍቅር ያጫወተሽን ምክንያት በደንብ ታረዳሁት አህላት። ከዛም ታናደደች። እኔ መንቅር ያስወጣችኋለሁ አለች እና ጥላው ሄደች። ዘበነ ጋር ሄዳ፣ ዘበነ እንግዲህ በጣም ሴቶችን ቆንጆ ሴቶች ጋር መማለል የተለያዩ ነገሮችን ያደርጋል ሲሰኛ ነው። ከዛም እሷ ደግሞ ዘበነን የቀረበችው ለገንዘቡ ነው። እናም ዶክተር ባሏን ለማስወገድ ትፈልጋለች ከዘበነ ጋር ሆና እና ትንሽ አትቆይም ሲላትም ዘበነ አአ ሲበዛኩ ጥሩ አይደለም። ልክ እንደኔ በትንሹ ሲሆን ይጣፍጣል አለችው። አረ ዋክሽ እና ሳስሚ ልትሄጂ ነው አላት። በፍጹም እሙትብሻ አለው። እኮ አላት። እንግዳውስ ሞተ። መላክ ሲመጣ እዋክህን አንድ መድኃኒት አለ ይበለው አለችው። ምንድነው እሱ አላት? ይህ እኔን ከንፈር አምጣል ይበለው ከዛ ይተውሃል። አለችው ከዛም ተናደደ እና ጥላው ሄደች። ከመኪና ላይ ወረደች። ከዛም እንግዲህ በሊዲያ የተናደደው ዘበነ ሀረግ ጋር ደወለ። የሀረግን ዘርፈው ድህነት ላይ የጣሏትን ሰዎች አግቻቸዋለሁ በማለት ስለ ሌቦቹ ፍንጫ ጊቻ አለው። ተገናኝተን ልናወራ ይገባል አላት። መጀመሪያ ላይ ስልክ ሲደውልላት አታነሳም። ሁለተኛ ላይ ደወለ። ምን ፈለክ? አለችው። ሰፈር ነኝ፣ ወተሽ እንገናኝ አላት። እኔን ነው? አለች። አዎ፣ ምንፈልገ ፈልገ ነው ይውልክ። አሁን ስልክን ዝጋ አለችው። አለዛ ዘጋዋለሁ ስትለው እንዳዘጊው እንዳዘጊው ስለ ሌቦቹ ፍንጫ አግኝቻለሁ አላት። እኮ እንዴት? እነማን ናቸው አለችው። እሱን በአካል ተገናኝተን ነው ማውራት ያለብን አላት። አልፈልግም አልመጣም አለችው። እንግዳውስ ይሄ የአንቺ ምርጫ ነው፣ እድሜ ልክሽን ስትንከራተች መኖርሽ ነው አላት። እንዴት ደወልክ? አንደኛው እኮ አንተነህ አለችው። እኔ አንቺን በጣም ስለምወድሽ በፍጹም አንቺ ስትጎጂ ጎዳና ወርቀሽ ማየት ስለማልፈልግ ነው አላት። ከዛም አምስት ደቂቃ ስጠኝ አለችና ልብሷን ለማብሳ ሄደች። እንግዲህ የሀረግ ወንድም ክሮቤል እየተከታተላን ነበር። የሀረግ ወንድም የሊዲያ ራይድ ነው የምትፈልገውን ነገሮች ያመጣል። ከዛም እህቱን በጣም እየተከታተለ ምን ላይ ምን እንደሚያጋጥማት ስለሚፈራ፣ ዘበነ ጋ ሄዳ ማውራት ስትጀምር ሰላሜኔ ቆንጆ አላት። ዘም አለችው፣ ምን ፈለገ ነው አለችው። ከዛም እነማናቸው ሰዎቹ ስትለው፣ አቤቱ ውበትሽ ናፍቀሽኝ፣ ለዚህ ነው የጠራኸኝ አለችው። ይህ እውነቴን ነው በጣም ናፍቀሽኝ ሀረግዬ የኔ ቆንጆ፣ አንቺ እኮ በጣም ቆንጆ ሴት ነሽ፣ ሲቀጥል ውበትሽ ይበልጥ ያበባል አላት። አትጨማለቅ፣ እሄዳለሁ አለችው። ስለ ዘረፎች ሰዎች ልንገርሽ። እናም ከዚህ በኋላ እየተገናኘን እቅዳችንን አንድ እያደረግን ሌቦችን መያዝ አለብን አላት። እናም አንቺ ስትወርቂ ማየት ስለሞል ለምን ይህን ማድረግ ፈለግ አለችው። አንች ስትወርቂ ማየት ስለማልፈልግ ነው አላት። አረባክ አንደኛው እኳንተ ነ አለችው። ይሄ ሁሉ ደግሞ ከኋላ ሆኖ የሊዲያ ወንድም አይሚን የሀረግ ወንድም ያዳምጣቸዋል። ከዛም አንቺ ስትወርቂ ማየት ስለማልፈልግ ሀረግ የኔውድ አላት። አረባክ የመውደቂ ምክንያት አንተ መስለኝ አንደኛው እኳንተ ነ አለችው። ቢሆንም ግን ጎዳና ወተሽ ማየት ስለማልፈልግ ለዛ ነው አላት። እናም አሁን እንዴት ነው አለች። እንዴት ስለ ሌቦቹ ፈንጫ አግኝቻለሁ። ይህን ነገር ደግሞ እየተገናኘ ልናወራ ይገባል ሲላትም በፍጹም አለችው። አይ እንግድ ተናግር ያለሁ አላት። እናም እያንዳንዱ ነገር ማገኘት እንዳለብሽ አስቢ ብሏት በቃ ጨርሻለሁ ብላ ሄደች፣ ትታው ሄደች። ከዛም ትሮቤል ከእህቱ ኋላ ሄደና ሀረግዬ አላት። ከዛም ምን አቤት ወይ ብላ ዘወራለች። ይ ሀረግዬ ሀረጓ በል አለችው። ሀረጓ አለ እሺ ምንድን ነው፣ ከዘበነ ጋር ምንድን ነው ግንኙነትሽ አላት። ዘበነ እንደ ታወክ አለችው። እንዴ በደንብ አውቃለሁ። ቅድም አብራችሁ ስለነበራችሁ እያየዋችሁ ነበር፣ አላት አንተን አይመለከትም እሱ የራሴ ነው። በጣም ግብዝ ነሽ አላት እየሰደብከኝ እኮ ነው አለችው ከዘበነ ጋ ያላችሁን ግንኙነት ብትነግረኝ ይሻላል፣ አልበለዛ እኔ በራሴ እደርስበታለሁ። ወደርሽም ጠላሽም፣ አንቺን እንኳ ባትፈልጊ እኔ ሁልጊዜም ከጎንሽ ሆኜ መቀጠል እፈልጋለሁ። ሲቀጥል ውስጥ ሻለ በሀዘን በስቃይ በጭንቀት ተሞልተሽ ደብቀሻል። ይህን ደግሞ ብደብቂውም ለእኔ ብታካፍኝ ኦኬ፣ ካላካፈርሽኝም እስከ መጨረሻው ካንች ጎን ነኝ አላት። አንተ ማን ስለሆንክ አለችው። ለምን ስትል ነው ይህን የምታደርገው? ለእህቴ ስል አላት። ምን አለች እና ደነገጠች። ማለቴ እህት ስላለችኝ ሴት ላይ ስትበደል ስለማልፈልግ አላት። እሺ በቃ እይን ለሊዳ ያስጭልኝ አላት አርፈ ተቀመጥ ይህ አንተን አይመለከትም ብላ ሀረግም ወደ ቤት ገባች ከዛም እንጀራ ክችን እየጋገረች ነበረ ሙያዋ ለየት ያለ ነው እናም በዚያን ሰዓት ሊዳ መጣች አይገርምም እንግዲህ ማዘር ደግሞ ዶክተር ጋር ደውለው ልሞት ነው መሰለኝ እግሬን ደነዘዘኝ ሰውነቴ እየደነዘዘኝ ነው የኔ መሆኑ አይታወቀኝም ዶክተርዬ አሉት ማዘር በፍጹም ምን ተፈጥሮ ነው የተለየ ነገር አለ አላቸው ዶክተርዬ የልጅን ደስታ ሳላይ ልሞት ነው ተጨነኩ አሉት ማዘርዬ እንደዛ ይበሉ አለ እሺ ለልዱ ለሀረግዬ ለልጄ ሁሉንም እውነት ልንገራት አሉት ማዘር እንደሰማ አይሆንም በፍጹም አለ ተጨነኩ እኮ ልጄ ምን ላድርግ አሉና እንባቸው ቅንዝፍ ቅንዝፍ አለ። ከዛም አይዞ ተማዘር አላቸው። እናም እንባቸው እየፈሰሰ ሀረግ በሩን ከፍታ መጣች። ምንም እንዳልተፈጠረ ሆኖ ልጃቸውን አስተናግዷት። እማ ከማን ጋር ነው የምታወሪው አለች? አረ ከማንም ጋር ምን ነው ልጅ፣ እያንጎራጎርኩ ይሆናላ አሉ። ከዛም የኔ እናት ብላ ስማ ብርድ ልብሱን አለባብሳቸው ሄደች። ከዛም ማዘርም በጣም ተጭንቀዋል። ሰውነት የከዳኝ ደከመኝ ይላሉ። የልጅን መጨረሻ ሳላይ እንዳትገሌ ፈጣሪ ሆይ በማለት አሁን ላይ፣ በፊት ብሞትም ግድለኝ የሚሉ ነበር፣ አሁን ግን በጣም እየተጨናነቁ ነው። ሊዲያ እንግዲህ እንደ ፈለጋት የሚያደርጋት አረመኔዋ ሴት ሀረግን ታሰቃያታለች። ሀረግ ደግሞ ምንም ይፈጠር ምንም በቤተሰቦቿ የሚመጡባት በፍጹም አትደራደርም። እናም ከችን ገብታ እንጀራ እየጋገረች ነበረ። የቤቱን ስራ ቀጥ አርጋ የያዘችው ሀረግ ናት። ሊዲያ ሲጀመር ውሃ ቀርቶ መስጠት እንዴት እንደሆን እንኳ አታውቅም። ለባብሳ ተቀባብታ ወደ ውጭ ከመሄድ ውጭ በፍጹም የቤት ስራ ምንድን ነው የሚለውም ስሙን ባለትዳር ናት፣ አታውቀውም እንግዲህ ዶክተር ደግሞ በሀረግ ፍቅር ተሸንፏል። ልቡ ምን እንደሚፈልግ እንኳ ያውቅም። ውስጡ ግን እየበላ ይርበዋል፣ እየበላ እርካታ የለውም፣ እየጠጣም እንደዛው። ከዛም ሊዲያ ሀረግ እንጀራ የምትጋግርበት ገባችና ማን ነው የምታወሪው አለች። መጀመሪያ ራይዱ ደወለላት፣ የሊዲያ ራይድ የሀረግ ወንድም ከዛም ምንድነው ምት? ሄሎ ብላ አቤት አለችው። እንዴት ነሽ? ከዘበነገ ያለውን ነገር አስቢበት ከጎንሽ ነኝ አላት። ሊዲያ የምትፈልገውም ነገር ካለ ጠይቂ ሲላት እሺ ግን እኮ አሁን ነው ያመጣላት እጠይቄ እነግራለው አለችው። ከዛ በሩን ከፍታ ሊዲያ ገባች። ማን ነው የምታወሪው ስትላት ስልኩን ዘጋችው። ከራይድሽ ጋር ነው አለች። እኮ ለምን? ምን እያለች ነው? አላቅም የሚያወራውን እንጂ ምን እንደፈለገ ምን አውቃለሁ አለች ሊዳያን የምትፈልገው ነገር ካለ ጠይቅያት ነው የሚለው አለች አንቺን እኮ ነው የሚወራው ታዳ እንዴት ነው የማታውቂው አለቻት እንግዲህ ነገርኩሽ በቃ የምትፈልገው ነገር ካለ ጠይቅያት ነው ያለኝ አለች ከዛም ትናንት አይደል እንዲህ ያመጣው አለቻት እሱን አላውቅም አለኝ ሀረግ ከዛም አንቺ በስርዓት አናግሪ ምን አባሽ ነው እንደዚህ የሚያረገሽ አለቻት። ሀረግ ደግሞ ሊዲያ እረፊ፣ እኔን እንደፈለግሽ አድርጊ፣ ቤተሰቦችን ግን አትናገሪ፣ አባቴን በፍጹም እንድትናገሪ አልፈቅድልሽም አለቻት። ምን አባሽ ታመጫለሽ አለች። ከዛም ሀረግ ደግሞ በጣም ስለተናደደች መጥበሻ አንስታ የሊዲያን ግንባር ክዋ አረገችው። ሊዲያም ያ የሚቅለበለም ምላሷ ድፍታለ እፊቷ ድፍታለች፣ ምንም አማራጭ ይላትም። ሀረግ ያንን ካደረገች በኋላ ውስጧ አዛኝ ነው የዋህናት፣ ግን ደግሞ በቤተሰቦቿ ከመጡባት አትችልም። እኔን እንደፈለጋቸው አድርጉ ትላለች። ግን አንዳንድ ሰዎች ቤተሰቦቿን ስለምታከብርና ስለምትወድ ደካማ ጎኗ ቤተሰቦቿ አድርገው በቤተሰቦቿ ላሸማቅቋት ይሞክራሉ። እሷ ደግሞ በቤተሰቦቿ የሚመጣባትን ሰው አትምረውም። ሊዳያንም እንግዲህ በንደቷ ብዛት ወስዳ ከዋርጋ ደፋቻት። ዶክተርና ሀረግ አንድ ቢሆኑ የሚግባቡና መልካም እንዲሁም ጥሩ አስተሳሰብ ያላቸው ለሰዎች እርዳታ ሁለታቸውም የሚጥሩ ናቸው። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።